ሰላም ተነስተልኝ፣ ውድ የደብቡሜድ ተከታታዮች፣ ዛሬ በየቀኑ ጤፍን ብንበላ ሰውነታችን ምን ይሆናል የጤፍን የጤና በረከቶችን አብረን እናያለን። ይህ እህል ለኢትዮጵያውያን ምግብ ብቻ ሳይሆን ባህልና የመሰባሰብ ምንጭ ነው። ሰውነትን የሚያቀጣጥል የምግብ መፈጨትን የሚያሻሽል የረጅም ጊዜ ጤናን የሚደግፍን ኃይለኛ አዘርት ነው። ዛሬ በሳይንስ ሊቃውንት የተደገፈ የጤፍን የጤና በረከቶችን እናያለን። እንደተለመደው ይህ ደብቡሜድ ነው፣ ውስብስብ የህክምና ረሶችን ወደ ተግባራዊ ምክር መንከፋፍልበት እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። በዚህ ቪዲዮ ውስጥ ካካተትናቸው ትምህርቶች ውስጥ ጤፍና የተሟላ ፕሮቲን ምንጭ መሆኑ፣ ጤፍ ከፍተኛ ካልሲየም ለአጥንት ማጠናከሪያ እንደሚያገለግል፣ ጤፍና የደም ስኳር መቆጣጠር፣ እንዲሁም ደግሞ ጤፍ የብረት መበልጸግ ወይም ደግሞ የአይረን ይዘት፣ እንዲሁም ደግሞ ጤፍ ከፍተኛ ፋይበር ይዘቱን፣ እንዲሁም ጤፍ በስድስተኛ ደረጃ ጤፍ ለአእምሯችንና ለስሜትን እንዴት እንደሚያስተካክል እንዲሁም በሰባተኛ ደረጃ ደግሞ ጤፍና የበሽታ መከላከል ስርዓት እንዲሁም ደግሞ በስምንተኛና በ በስምንተኝነትና በመጨረሻም ይህ በተፈጥሮ የጉሉተን ነፃ መሆኑ ወይም ደግሞ አለርጂ ተስማሚ መሆኑን እንዳ እንደ ማስጠንቀቂያ እንዴት ጤፍን መመገብ እንዳለብን እናያለን። ከሁሉ በፊት እንደተለመደው ደብሜድን ሰብስክራይብ፣ ሼር በማድረግ ይደግምላለን እንቀት ለመሆኑ ጤፍ ምንድን ነው ከጤፍ ምንድን ነው ከሚሆ ልነሳ ጤፍ የኢትዮጵያንና በኤርትራውያን ተወዳጅ የሆነ ጥንታዊ እና እንዲሁም ደግሞ ባህላዊ ምግብ ነው። በዓለም ላይ ትንሹ እህል ነው ግን በኃይለኛ ንጥረ ነገሮች የተሞላ በሳይንሳዊ አጠራሩ ደግሞ ኤራግሮ ኤራግሮስቲስ ወይም ደግሞ ግራስ ፋሚሊ የሚመደብ ነው። ጤፍ የሚታወቀው በተፈጥሮ ከግሉተን ነጻ፣ ከፍተኛ ፋይበር ያለው፣ በብረትና በካልሲየም የበለጸገ ሙሉ ሙሉን በፕሮቲን የታጨ ነው ማለት በይበልጥ በኢትዮጵያውያን ቤት ውስጥ በእንጀራና በዳቦ መልክ ይዘጋጃል። ታሪኩን የታሪክ ዳራውን ደግሞ ስናይ የጤብ ከ3000 ዓመታት በላይ ሲታረስ የቆየና ለጉበት፣ ለምግብ መፈጨት በጣም ገንቢ የሆኑ ሱፐር ምግቦች ወይም ደግሞ በጣም ወሳኝ ከሆኑ እህሎች ውስጥ አንዱ ነው። ጤፍ ሁሉንም ዘጠኝ አስፈላጊ የሆኑ አሚኖ አሲዶችን በውስጡ ይዟል። ይህም ፕሮቲን ያደርገዋል ማለት ነው። ወይም ደግሞ የፕሮቲን ቁና ነው ማለት ይቻላል። በሌላ አነጋገር ይህም በተለይ ለቬጀቴሪያኖች ወይም ደግሞ አትክልት ተመጋቢዎች ለሆኑ በጣም ጠቃሚ ነው። ምክንያቱም ጡንቻን ለመገንባት ፕሮቲን፣ ሆርሞኖችን ለመደገፍ እንዲሁም ደግሞ የሰውነታችን ህብረ ህዋሳት ለመደገፍ ይረዳል። ከሳይንሳዊ የጤፍን ሳይንሳዊ ይዘቶችን ደግሞ ስናይ ጤፍ ልዩ የሚያደርግ ጤፍን ከሌሎች ለየት የሚያደርገው ወይም ደግሞ እንቁ የሚያደርገው የምግብን መፈጨት የሚረዳ በጣም አስፈላጊ የሆኑ ዘጠኝ አሚኖ አሲዶችን ይዟል ከፍተ ዝቅተኛ የሆነ ሙሉ አሚኖ አሲዶች የታጨ ነው ማለት ነው። በአንደኛ ጤፍ በአለም ላይ ካሉት በጣም የተሟላ የተሟላና ጥንታዊ የሆኖች አንዱ ነው። እናም ለምን እንደሆነ ዘጠኙን አስፈላጊ በጤፍ የሚገኙ አሚኖ አሲዶችን በዝርዝር ስናይ የመጀመሪያ ሂስታዲን ነው። ሂስታዲን ህብረ ዋስን ህገና የሚደግፍ ሂስታሚን ለማምረት የሚደግ እንዲሁም ደግሞ ለበሽታ መከላከል ለምግብ መፈጨት በጣም አስፈላጊ ነው። ይሄ በጤፍ ውስጥ የሚገኙ ማለት ነው። ሁለተኛው በጤፍ ውስጥ የሚገኙ አሚኖ አሲድ ደግሞ አይሶሉሲን ነው። አይሶሉሲን ለጡንቻዎች ሜታቦሊዝም የበሽታ መከላከል ተግባርን እንዳ እንዲ ወይም ደግሞ ለኃይል ቁጥጥር የሚረዳ ነው። በሶስተኛ ደረጃ ደግሞ የሚገኘው አሚኖ አሲድ ሶስተኛው ሉሲን ነው። ሉሲን ለጡንቻዎች እድገት ጥገና፣ እንዲሁም ደግሞ ለተጨማሪ የደም ስኳር ለመቆጣጠር የሚደግፍ የሚጠቅመን ነው። በአራተኛ ደረጃ ደግሞ በጤፍ ውስጥ የሚገኘው አሚኖ አሲድ ላይሲን ነው። ላይሲን ለኮላጂን ምርት ወይም ደግሞ ለቆዳ፣ ለአጥንት፣ ለካርትሌጅ እንዲሁም ደግሞ ለካልሽየም መሳብ እንዲሁም ደግሞ አብዞርቤሽን እንዲሁም ደግሞ ለብስታ መከላከል ይረዳል ማለት ነው። በአምስተኛ ደረጃ ደግሞ ሜቲዮ ሰውነታችሁን ደግሞ ሰውነትን ለመደገፍ ይረዳል፣ እንዲሁም ደግሞ የጸጉርን ለእንዲሁም ደግሞ ለጥፍር እድገት የሚረዳ ነው። በስድስተኛ ደረጃ ደግሞ በጤፍ የሚገኘው አሚኖ አሲድ የፎናላይኒ ነው። ፎናላይኒን ደግሞ እየዶፓሚን መመረት የሚረዳ አድሬናሊን መመረት የነር ተላላፊዎችን ቅድመ ሁኔታ የሚደግፍ ነው። ይህም ስሜትንና የአንጎላችን ወይም ደግሞ የአእምሯችን ተግባርን ይደግፋሉ ማለት በሰባተኛ ደረጃ ደግሞ የትሮኒን ነው ሲሮኒን ነው። ሲሮኒን ደግሞ ለጤናማ ለጤናማ ቆዳ ለግንኙነት እንዲሁም ደግሞ ለእብር ህዋሳት በጣም አስፈላጊ የሆነ ደግሞ ለኮላጂን እንዲሁም ደግሞ ለኤልሳን ያሉ የፕሮቲን ለመገንባት ይረዳል። በስምንተኝነት ደረጃ ደግሞ ትሪፖፊ ትሪፖፊን ነው። ትሮፒፊን ደግሞ ስሜትን ይደግፋል። የእንቅልፍ ስሜትን፣ የምግብ ፍላጎትን የሚቆጣጠር ሴሮቲን ለማምረት የሚያስፈልግ ነው። በዘጠኝነት ደረጃ ደግሞ ቫሊን ነው። ቫሊን ደግሞ ጥቅሙ የጡንጮች ነድገት፣ የትሹ ጥገና ይደግፋል። ደግሞ በአካል እንቅስቃሴ ወቅት ለሀይል ለማምረት ይረዳል ማለት ነው። እንዲሁም ሁለተኝነት ደረጃ ላይ ደግሞ ጤፍ የሚሰጥን ጤና ጥቅሞች ውስጥ ከፍተኛ ካልሽየም ይዘቱ ነው። የካልሽየም ይዘት አለ ሲባል የአጥንትን ለማጠንከር ይረዳል። ከሌሎቹ እህሎች ለየት የሚያደርገው ተኛ የሆነ ካልሽየም በውስጥ አለ። ይህም ጠንካራ አጥንትና ጥርስን ይደግፋል። እንዲሁም ደግሞ የኦስቲዮፖሲን ወይም ደግሞ የአጥንታችን ላይ የሚፈጠሩን ኢንፌክሽን ለመቀነስ ይረዳል። እንዲሁም ደግሞ በተለይ በልጆችና በአረጋውያን ላይ ለአጥንት ጥንካሬ ይረዳል ማለት ነው። በሶስተኛ ደረጃ ደግሞ ጤፍ የደም ስኳርን ለመቆጣጠር ይረዳል ይህም ወይም ደግሞ የግሉኮስ ጠቋሚ የሆነውን ዝቅተኛ ደረጃ ላይ ይገኛል። ይህም ማለት ቀስ ብሎ የመፈጨት እድል ያለው እንዲሁም ደግሞ ስኳርን ቀስ ብሎ በሰውነታችን ውስጥ የሚለቅ ነው ማለት። ይህም ማለት አይነት ሁለት የስኳር በሽታ ወይንም ደግሞ ኢንሱሊን ኢንቶሎራንስ ወይም ደግሞ ኢንሱሊን ሬዚስታንስ ላለባቸው ሰዎች ምርጥ እህል ነው ማለት ነው። በአራተኛ ደረጃ ደግሞ ጤፍ የብረት በአይረን የበለጸገ ነው፣ ወይም ደግሞ በብረት የበለጸገ ነው። ይህም የደም ማነስን ለመከላከል ይረዳል። ጤፍ በተፈጥሯዊ ከፍተኛ የሆነ የብረት ይዘት ያለው ሲሆን ይህም ጤናማ ይቀም ቀይ የደም ሴሎች እንዲፈጠሩና ድካምን የደም ማነስን ለመከላከል አስፈላጊ ነው ማለትም በተለይ ለሴቶችና ለነፍሰ ጡር እናቶች እንዲሁም ደግሞ ለአትሌቶች ጉልበትን መልሶ ለመተካት በጣም ጠቃሚ ነው ማለት ነው። በአምስተኛ ደረጃ ደግሞ ጤጠኛ ፋይበር ለመግመት ጥሩ ነው። ይህም በማሚና በማይማም ፋይበር የበለጸገ ነው። ይህም ጤፍ የምግብ መፈጫ ስርዓትን እንዲንቀሳቀስ ያደርጋል። ይህ ድርቀትን ይከላከላል፣ የአንጀትን ማይክሮብም ሚዛን ያሻሽላል፣ እንዲሁም ደግሞ የአንጀት ሀስር ለመቅነስ ይረዳል ማለት ነው። በስድስተኛ ደረጃ ደግሞ አእምሮና ስሜትን ይደግፋል። ጤፍ ኢትዮጵያውያን ካልሲየም እንዲሁ እንዲ ወስድና የነርቭ አስተላላፊዎች ለማምረት የሚረዳውን ላይሲን የተባለውን አሚኖ አሲድ ይደግፋል። ይህም በተጨማሪ ማግኔዥም አለ። እሱም የአእምሮተትን ጥቀትን ቅነሳ፣ እንዲሁም ደግሞ የተሻለ እንቅልፍ ጊዜ እንዲኖረን ይረዳል። በሰባተኛ ደረጃ ደግሞ ጤፍ የበሽታ መከላከል ስርዓትን ያጠናክራል ማለት ጤፍ በዚንክ በቫይታሚንስ እና ሌሎች ሰውነት በሽታ መከላከል አቅምን የሚጨምሩ ንጥረ ነገሮች የበለፀገ ነው። ያማለት ዚንክዎች ኢንፌክሽኑን ለመዋቀት ይረዳል። በጤፍ ያሉ ጸረ ባክቴሪዎች ሰውነት ጎጂ የሆኑ ፕሪራዲካሎችን ይከላከል ይከላል ማለት ነው። በስምንተኝነት ደረጃ ደግሞ ጤፍ በተፈጥሮ ከግሉተን ነፃ ወይም ደግሞ አለርጂ ተስማሚ ነው። ጤፍ በሲሊን በሽታ ወይም ደግሞ የግሉተን አለመቻለን ወይም ደግሞ የግሉተንን ሬዚስታንስ ወይም ደግሞ በግሉተን ሬዚስታንስ ወይም ደግሞ በአለርጂ ለመሰቃዩ ከሆነ ጤፍ ሁነኛ መፍትሄ ነው። ሙሉ በሙሉ ከግሉተን ነፃ ነው ማለት ነው። በዚህም የተነሳ እንደ ስንዴ፣ ገብስ፣ ወይም ደግሞ ኦትስ ወይም ደግሞ እንዳጃ አለርጂዎች የላት። በብዙ ሶስ ጤፍ ከአለርጂ ነፃ ነው ማለት ነው። እንደማስጠንቀቂያ በልክ ጤፍ በፋይበር የበለጸገ በመሆኑ መመገብ በአንዳንድ ሰዎች ላይ የውድብጠት ወይም ደግሞ የጋዝ ብዛት ሊያስከትል ይችላል። ያም ማለት ቁንጣን እስኪይዘን ምን ድረስ መመገብ የለብንም ማለት። በመጨረሻ ወደ ምክብር ተግባር እንውሰድ። ጤፍ ሰውነትን የሚያቀጣጥል የምግብ መፈጨትን የሚያሻሽል ለረጅም ጊዜ ጤናን የሚጠቅም ኃይለኛ ውር ነው። ይም ገንቢ የሆነ እህል ከፈለጉ ጤፍ ሁነኛ መፍትሄ ነው ማለት ነው። ከታች ያለው አስተያየት መስጫ ኮመንቱ ላይ ስለ ጤፍ አዲስ መረጃ ካገኛት፣ ደቡሜድ ሰብስክራይብ ሼር በማድረግ ደግሞ መርካም፣ ጊዜ መልካም ቆይታ